እንግዲህ፣ አባባ ዳኒን እጅ ተፍንጅ በፖሊስ አስያዘው። አባባ በሰዓቱ ዳኒን ቢያገኘው ራሱ ነበር ጥሬ ስጋውን ዘልዝሎ የሚበላው ግን ዳኒ ኻሊብን ካሰናበተ ወይም ደግሞ ነብሱን ካጠፋ በኋላ አመለጠ። ለማምለጥ እየሞከረበት ባለው ሰዓት ለፖሊስ በመናገርም አባባ አስያዘው። የተያዘባት ቲና ደግሞ ደምን ባ እያለቀሰች ትገኛለች። አሁን የመጨረሻ ንደቷን መቆጣጠር ያቃታት ትሁትም ይሄ አይደለም በፖሊስ እጅ ቀርና ስጋውን ቁርጥርጥ አድርገን መብላት ያለብን እኛ ነበርን አባባ እሱን ፈልገን ማግኘት ስላቃተን እንጂ ኻሊብ ላይ ይህን ያክል ደረጃ ክፋት ማድረስ የለበትም ነበረ። አባባ እሱንን የነበርኩ የምበቀለው እምቀጣውም አለች ትሁት። አባባም በሰዓቱ ላገኘው ስላልቻልኩኝ የልጄን ደመኛ እኔ ሩጬ ስላላገኘሁት ፖሊስ ወይም ለህግ መስጠን ነበረብኝ፣ አላት እስከ ዛሬ ኻሊብ ላይ ሚስቱን ቀምቶ በቤቱ ሲያደርግ የነበረው ነገር አልበቃ ብሎ አሁን ደግሞ ራሱን ሰዋው። ስለዚህ ይሄንን ወንጀልም አውጥቼ እሰጣለሁ በማለት ቲናንና ዳኒን የቀረጠችውን ቪዲዮ ለፖሊስ አውጥታ ሰጠች። አሁን ለጊዜው ዳኒ እጅ ከፍንጅ ተይዟል። ቀጣዋ ደግሞ ቲና ትሆናለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሊ ሰላማችሁ ይብዛልኝ። ለዚህ ቻናል አድስ ሲሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘመተናል። እንግዲህ ዳኒ እንደ የሚታወቀው ኻሊብን ሲጣ አድርጎ በዚች ዓለም ላይ እንዳይኖርና እንዳሰናበተው ሁላችንም እርግጠኛ ነን። አሁን ላይ አባባ ዳኒን ቢያገኘው ሩጦ ይዞ ስጋውን ዘልዝሎ መብላት የሚፈልገው እርሱ ነበር። ግን ደግሞ ዳኒ በሰዓቱ ኻሊብ ነፍሱ ካረፈች በኋላ እየሮጠ አምልጧል ከቤት ወጥቶ። ግን ማንም ጉልበተኛ ሊይዘው ስላልቻለ ቀጥታ አባባ ለፖሊስ ማመልከት ነበረባቸው። አባባ ለፖሊስ ልጄን ተነጥቅ ያለው በማለትም አመለከቱ። ከዛም ፖሊሶቹ ዳኒን በሩጫ እግር በግር በመከታተል ከእስር ቤት እጅ ከፍንጅ ይዘውታል። ነገር ግን አሁንም እኔ አይደለሁም ያሰናበትኩት እያለ ክህደቱን ቀጠለ ዳኒ። እናም ይህንን በቅርብ ርቀት ያስተዋለችው ትሁት ሁሉንም ነገር ዘርዝራ መናገር ጀመረች። አባባም ልጅና እሱ እጠብ ላይ ነበሩ። ምክንያቱም ሚስቱን እዚህ ቤት አምጥቶ እየኖረ እህቴ ናት በማለት ብዙ ግብ ሲሰራበት ና ሲፈጥምበት ኑሯል ልጅ ላይ። ስለዚህ አሁን ደግሞ ነፍሱን አጠፋው ቤት ና እንዲሁም ደግሞ ገንዘብ የለም ሲባል በሚስቱ በኩል ገንዘቡን ለመውሰር ስለፈለገ እኛም እያንዳንዱ እግር በእግር በመረጃ ገንዘባችንን አተረፍን። ነገር ግን ልጅላ ተርፎ አልቻልኩም በማለትም አባባ ለፖሊስ ተናገሩ ትሁት እስከ ዛሬ ኻል ዳኒንና እንዲሁም ቲናን እየቀረጸች ያስቀመጠችው ቪዲዮ በእጇ ላይ ነበረ። ለክፉ ቀን በሚልም ተንኮላቸውን ስላሰበች ስለምታቅም ከስልኳ ላይ ያስቀምጣለች። እናም አሁን በንዴት በሀዘን የተዋጡት አባባና ና ትሁት የመጨረሻ በሀዘን ላይ ልባቸው ቆስሏል። ኻሊብን ያክል ሰው ማጣት የለብንም ነበር፣ የሐረምኔ አሳጣን በማለት በቁጭት ተነሳስተዋል። ደብቃ ለስንት ዓመታት ኻሊብ በሌለበት ዳኒንና እንዲሁም ደግሞ ቲናን ስትቀርጻቸው የነበረው ማስረጃ እህትነኝ ወንድም ነኝ እየተባባሉ እዛ ቤት ውስጥ ኻሊብንና አባባን ሲሸውዱ የነበረው ቪዲዮ ለፖሊስ ተዘርዝሮ ተሰጠ። ይህኔ አሁን ቲና ወደ የትም መሄድ አትችልም። ኻሊብ በጣም በሚያሳዝን ሁኔታ ሞተ። ግን ደግሞ የሱን ሞት እነሱን መሞት አለባቸው የጊዜ ጉዳይ እንጂ በማለትም አባባ እየተናደደ ይገኛል ግን ምንም ሊያደርግ አልቻለም። አሁን ላይ አባባ ሁሉንም ነገር ትቼ ልጄን ላልጠብቀው ነገር ገንዘቡን አሳልፌ ሰጥቼ በሆን ይሻላይ ነበር ልጄን ጠብቄ በሆነ እያለም ይናደዳል። ዳጊ እንግዲህ የፍቅረኛውን ዳኒን ጉድ ስትሰማ መሬት ተሰንጥቃ ብትውጣት ደስተኛ ነበረች። በሰዓቱ ምን አይነት ጭካኔና አረመኔ እየተሞላበት ነው? ይሄ በጣም መጥፎ እና ለእኔም የማይመለስ ነው በማለትም ታናደደች። ከዛም ሶስተኛ ምስክር ባታይም እሱን ተዝቻ ለም እንዳሰናበተው ቪዲዮውንም ስለቀረጸች ትሁት ስታሳያት ሄዳ መሰከረች። እንግዲህ ከቪዲዮ በተጨማሪ አባባና ትሁት እንዲሁም ደግሞ ዳጊ በዳኒ ላይ ትልቅ ማስረጃ በመስጠት እስር ቤት እንዲበሰብስ ተወሰነ። ግን አባባ እስር ቤት መቆየት የለበትም በገንዘብ ገዝቼ ሞት እሱም ይቀምሳታል በማለትም ቁርጠኛ ሆኖ ተነስቷል። እጅግ በጣም ያሳዝናል። ዳጊ አሁን ለብዙ የተመኘችው ፍቅረኛዋ ዳኔ ባጭር ስለቀረ በእጅጉ ልባ አዝኗል። ሌላኛው ደግሞ በጣም በሚያሳዝን ሁኔታ እካሊብን እካሊብ ጥሩ ባልና እጅግ በጣም መልካም ሰው የሚሆን ነበረ ተዳኔ ባልስማማ ከኻሊብ ጋር የሚቀጥልበት አማራጭ ይኖር ነበረ። ሁሉንም አሳጣኝ ሀረመኔ፣ ህይወቴን አበላሸው እያለችም ደም እንባ ታለቅሳለች። ግን ምንም አማራጭ የላትም አባባ እንግዲህ ቆራጥነት በተሞላና እንደውም ተስፋ በመቁረጥ ጠፍቻ ጠፋለው በማለትም እሱን እስር ቤት ከተገባ በኋላ ቤተሰቡን እያፈላለገ እኔም የልጅ እንገዳይ መበቀል አለብኝ ብሎም ያምናል ግን ዳኒ ማንም እንደሌለው እንዲሁም ደግሞ ቲና ማንም እንደሌላቸው ነው መሄጃ የለንም እያሉ ሲሸውዷቸውና እዛ ቤት ሲኖሩ የነበሩት እውነታው ሲወጣ ግን አሁን ላይ ዳኒ ተስፋ በመቁረጥ ዳጊን አጥቼ መኖር አልፈልግም፣ ዳጊን እኻሊብ ያሳጣኛል፣ ስለዚህ እኻሊብን ማሰናበት አለብኝ ብሎም በንዴት አቅዶ ያደረገው ነገር አሁን ላይ እጅግ በጣም ትልቅ ውስብስብ ያለ ችግር ውስጥ ፈጥሯል። ዳኒ እንግዲህ ትር ቤት ከገባ በኋላ ዳኒ ምን አይነት ደንቆር ሆነ? ምንድን ነው ያደረግከው? አሁን እስኪ ዳጊን በምንድን ነው የምታገኛት ለዳጊ ብለህ ሰው ገደልክ፣ ግን ተዳጊ ጎን አልሆንክም። በጣም ታሳፍራለ፣ ታሳዝናለ እያለም ራሱን መቆጣት ጀመረ። ግን ምንም ሊያደርግ አልቻለም። እናም ግደሉኝ፣ ጨርሱኝ እኔ ለዳጊ ስል ምንም ማድረጋል፣ ምንም ለማድረግ ወደ ኋላ አልለም። ስለዚህ በማፈቅራት ፍቅረኛዬ በዳጊ ስለመጣ ነው ኻሊብን ከዚች ዓለም ያሰናበትኩት። እናም አሁን እናንተ ደግሞ አሰናብትኝ፣ እዚህ መሰቃየት አልፈልግም። ብዙ ጸጸት አለብኝ። እኔ እሱን አሰናብቼ ዳኒን የግሌ ማድረግ ነበረ፣ ግን ደግሞ ሁለቱንም አጣኋቸው። አሁን በህይወት መኖር አለመኖሬ ለኔ ምንም ለውጥ የለውም አለ። የህግ አካልም ፖሊሶችም የተፈረደብህን ጊዜ ተፈርዶ ብሃል ስለዚህ አሁን ዳጊን ደግሞ አታገኛትም፣ ዳጊ ከሌላ ህይወት ትጀምራለች አለው። በፍጹም ከእስር ቤት ብትወጣ እንኳ በእርግጥ እሷ ልታገኛት አትችልም። አንተ የብዙ ሰው ህይወት ነው ያበላሸው። ብታገኝም መቼም በቁምህ እያለህ ይቅራትልህም በማለትም ፖሊሱ መለሰለት። አሁን ዳኒ በጣም በተበሳጨና በሚያሳዝን ተስፋ በመቁረጥ ውስጥ ብዙ ነገሮችን እያሰበ ይገኛል። ለምን አልተረጋጋህም ዳኒ? ለምን እማትረባ ሰው ነህ? እሺ በቃ እስኪ ምን አገኘህ? እያለ ራሱን እንግዲህ በጸጸት አለንጋ እየቀጣ ይገኛል። አባባ ልጃቸውን አጥተው ብቻቸውን የተቀመጡት ምን ይዋጣቸው የብቻቸውን ሐዘን ከትሁት ጋር እያሰቃያቸው ይገኛል። ቲናም ከዛ ቤት እንግዲህ መኖራ ይቅርና አይደለም በሩን ዘወር ብላ ማየት አትችልም። የሷም ቀን በቅርቡ ወንጀሏ ወጥቶ በእስር ቤት እንደምትሰቃይ ምንም ጠረጥር የለውም። ትሁትም እንግዲህ ፈጣሪ የቀደረው ሆኖ ሄዷል። ኻሊብ ከርቶናል። አባባ መጠንከር አለብህ። እዋ ግን አለቻቸው። አባባም እኔ ከልጄ ውጭ ልጠነክር የማልችልበት የምችልበት አቅም የለኝም እባክሽን ተይኝ አላት። ለልጅ ትወደዋል ለልጅ ስትል ብዙ ነገር ሆናለን ብዙ ነገርም አሳልፈዋል። ስለዚህ አሁን ማድረግ ያለብህ ልንገርህ አባባ እባክን እኔንም ታስፋታስ አለቻቸው። ትሁት ይሄንን ቃል በምታወጣበት ሰዓት አባባ ምን አድርግ ነው የምትኝ? ምን ላድርግ ትሁቲ እስኪ ንገሪኝ። ብርታቴን፣ ሁሉን ነገሬን፣ ልጄን እኮ ነው ያጣሁት። ምን ማድረግ ይችላለሁ አላት። አይውልክ ጥላቶቻችንን፣ ዳማችንን እንዴት መመለስ እንዳለብን እኔ እናንተ መመካከር አለብን። ያንተ ተስፋ መቁረጥና ያንተ እንደዚህ መሆን ምንም የሚያመጣው ነገር የለም አባባ እባክህን ተረዳኝ አለቻቸው አባባም እስኪ ምን አድርግ ነው የምትይኝ መጀመሪያ አንተ ጠንካራ መሆን አለብህ አሁን ደግሞ የተሻለ ሰው መሆን አለብህ ከእስከ ዛሬው ይበልጥ በልጅ ጋር የምትኖረውን የደስታ ጽዋ ባትመልሰውም አሁን ግን ከላይ ደስተኛ እየሆንክ ጠንካራ ሁነህ ጥላቶችህን እንዴት ማሸነፍ እንዳለብህ አሳያቸው። ስለዚህ አሁን ቲናም በእርግጥ ለጊዜው በፖሊስ እጅ አልተያዘችም። ከመያዟ በፊት አሁንም ሌላ ነገር ልታደርግ ትችላለች፤ ምክንያቱም ይህንን ቤት ወስዳ የራሷ ለማድረግ ወደ ኋላ የማትል ናት። ስለዚህ አባባ እባክህ ቢያንስ ልጅህን አታል ገንዘብህን አትርፈህ እንኳ አንተ ባትፈልገው ለቤተ ክርስቲያን ማድረግ ትችላለህ። ለልጅህም ተስካር ታወጣበታለ። የሰው ልጅ በዚች ምድር ሲኖር ያለ ገንዘብ ሳይበላ ሳይጠጣ አይኖርም። ስለዚህ ግድ ነው ስትላቸውም፣ እርሳቸውም አልሽ እንደ ልጄ እሺ በማለትም እንደገና ጠነክራለሁ። ጥላቴን ደግሞ እዛው እስር ቤት እንዳለ በነፍሱ ተሰቃይቶ ተዝቻ ዓለም እንድሰናበት አደርጋለሁ። ልክ ነሽ፣ ገንዘብ ነው ሁሉንም ነገር የሚሰራው። ስለዚህ አስገድሎኛል፣ እኔም በገንዘቤ አስገድላለሁ በማለትም ወሰነ። እንዲሁም ቴናንም ከእስር ከመታሰሯ በፊት እኔ ራሴ ይዤ ስቅይት ነው የማደርጋት፣ እሷ የትም አታጣኝም በማለትም አባባ ወሰነ። ይህን ጊዜ ትሁትም በእጅጉ ደስተኛ ሆና፣ አየህ ያንተ ጥንካሬ ነው የሚያጠነክረኝ በማለትም መለሰችላቸው። ቻናሉን ሰብስክራይብ